እንግዲህ በጣም አሳዛኝ ውስጥን ሰባሪ በጣም ውስጥን የሚሰብር ይህን ሰሞን በነገራችን ላይ የምናየው በጣም ውስጥን የሚሰብር ውስጥን የሚነካ ፊዶ ነው እያየን የሚገኘው። እና እኔ እንጃ በጣም ነው የሚያሳዝነው ቤተሰብ ማለት ነው። እንግዲህ እህታችን ከመጣይ ዱባይ መጀመሪያ ትምህርቷን ተምራ ጨርሳ ተመርቃለች። ግን ትምህር ሰርች ልለወጥ ኢትዮጵያ ላይ ታውቃላችሁ ኑሮ ውድ ነው፣ በጣም አስቸጋሪ ነው። ሰርታችሁ የምትለወጡበት አይደለም፣ ሰላም የለም። እና እንግዲህ ወደ ዱባይ ይቺ ፕሮንሶሷ ሞልታ ይቺ የአስራ አንድ አመት ልጅ ዱባይ ሄደች ማለት ነው። ዱባይ ከሄደች እንግዲህ አራት ወሯ በአራት ወሯ እንግዲህ ከአረቤት እናት አባቷ ጋር ስታወራ አምሽታ ከዛ በኋላ ጠዋት እናቷ ልጅ ሻርፋሌ ተብሎ ተነገራት ማለት ነው። እንግዲህ አረቧናት ታንቃ ራሷን አጥፍታ ተገኘች ነው ብለው አረቦች ደውለው አሁን እንግዲህ በአክም ቤት እንዳለች እና ውጤቷን ያው ምርመራ ሊመረምሩ ሬሳዋን ማለት ነው። እና እንደዛ ነው እያሉ ነው ማለት ነው በዱባይ ቤተሰብ በጣም ያሳዝናል። እግዚአብሔርን እኔ ደግሞ ይህን ሰሞን የማየው በጣም አሳዛኝ ውስጥን ሰባሪ ነው የማየው እና ወይ ብስማአም እንዲህ የሰው ሀዘን የሰው በደልነት አይቆምም። እንዲህ ብስማ ምን እንጃ ግራ ነው የገባኝ። እግዚአብሔርን እና ይህች ልጅ አሁን በዱባይ ነው የምትገኘው አክም ቤት ምርመራ ላይ። ሰባት ቀኗ ነው ያሉ ስምንት ቀኗ ነው መሰለኝ እና ሆናት ማለት ነው። እንዴት ልትሞት ትችላለች? እንዴት ራሷ ልታጠፋ ትችላለች? ለሁሉም ጥያቄ ነው የሆነው። ለቤተሰቦቿ ጥያቄ ደግሞ በጣም የሚያሳዝነው፣ ለእናቷ ይብላኝ። ለእናት አባቷ ለእናት አባቷ አንዲት ናት፣ ተጨማሪ ልጅ የላቸው። ልጅ ያለው ነው የሚያውቀው፣ ወይም አንድ ልጅ ኑሮት ያጣ ነው የሚያውቀው መሙን እና እንደኛ ያለነው ሰዎች የመምን ላንረዳ እንችላለን። እና እንግዲህ ይችልሽ ለእናት ለአባቷ አንዲት ናት ቅንጣት ናት ማለት ነው። እና ተስፋ እናቷ ተስፋ የምታረግባት አባቷ ተስፋ የሚያረግባት ልጅ ናት ማለት ነው። እና ለእናቷ ራሱ ለመለወጥ እናለወጥ ይህ ስደት መርጣ አንዳንድ ነገር የምከፍትበት ሰርቼ ልምጣ ብላ የሄደች ልጅ ናት እና በእውነት ብዙ ተስፋ ያላት አላማ ያላት ልጅ ናት እና በመካከል እንደዚህ እናት አባቷ ማታ አውርታ ጧት ህይወቷ አልፏን ሲባል በጣም ያስደነግጣል። እግዚአብሔርን አረቦቹ ገደሏት ወይስ ምንድን ነው? ቤተሰቦቿ ጋ ደውለው በእርግጥ እንደዚህ ብትሞትባቸው ጸጥ ቀብረዋ ዝም ይላሉ ብዬ ነው ማስበው። ደውለው ኢትዮጵያ ልጃቸው አርፋ አለች ብለው ሬሳ ምርመራ ላይ ነው ብለው አሉ ማለት ነው። በእርግጥ እነሱ ወንጀልነትና ክፉነት ቢኖሩበት እንግዲህ ምርመራ ላይ አያደርጉም። እንግዲህ ከአሁን በፊት አረቦች ጋር ግጭት አለ ምናምን ብላ ከቤተሰብ ጋር አላወራችም ነው የሚሉት። ከጓደኞቿ ሲሰማ ግን አረቧተው እንደምትቆጣት ነው የተናገሩት ማለት ነው። እና እኔ እንጃ በጣም ውስጥን የሚነካና ውስጥን የሚሰብር እንደዚህ ያለ ነገር በጣም ያሳዝናል። ነፍሷን ይማረው በጸደ ገነት ያኖረው። ለእናት አባቷ ለቤተሰቦቿ ደግሞ ገብታ አፈርን የኢትዮጵያን የሀገሯን አፈር የምትቀምሲ አድርጋት። ቤተሰቦቿ ምን እንጃ ሬሳዋ በሰላም ይግባላቸውና እኔንጃ ይቅበሯት በጃቸው ነው የምለው። በጣም ውስጥን ይሰብራል ውስጥን ይነካል። ነፍስ ይማር ነው የምለው። ጥናቱን ይስጣል ለዛች ምስኪን እናት ለዛ ምስኪን አባት ጥናቱን ይስጣችሁ ብዬ ነው የምለው። በጣም በጣም በጣም ውስጥን ይሰብራል። እግዚአብሔርን እንደው ነፍሷን ይማረው፣ በአጸደ ገነት ያኖረው።